ለዚህ መርሃ ግብር ምክንያት በሆንን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልያ አሉ። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያውም ውሃ ውስጥ፣ መሬት ላይ አይደለም። መሬት ላይማ ቀላል ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር። ከመሆናቸው በፊት አክሮባቲስት ነበሩ፣ ምክንያቱም በአናት መቆም ዝም ብሎ አይቻልም። ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። አራት ኪሎ ምናምን ነገር ጂምናስቲክ ነበረ? ምን ነበረ? አክሮባቲስት ነበሩ? ለማወቅ እኮ ነው። ለማወቅ አክሮባቲስት ነበሩ? በአናቱ ዘጠኝ ዓመት የቆመ ምንም ሳይወርድ እኮ ነው ሳይበላ ሳይጠጣ ምንም ምግብ መብላት የለም፣ መጠጣት የለ። በአናቱ ተተክሎ ዘጠኝ ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው ሰባት ዓመት ጸልየው፣ ክንፍ አወጡ የሚባልም ሙድ አለ። እሱ ሲገርም፣ ክርስቶስ ሰምራ ደግሞ በጦር እንደዚህ አድርጋ ጦር ሰክታ ዙሪያን ጦር አድርጋ፣ ስትወድቅ ስትሰግድ ይወጋታል ብላ ትመለሳለች። ስትሰግድ ሲወጋት ደልና ትመለሳለች። ክርስቶስ ሰምራ ከዛ አምስት ሺህ በየሳምንቱ አርባ አርባ አምስት ሺህ ከሲኦል እያወጣች ወደ ገነት ታደርጋለች። እኔ ህንድ እንዲያውም ፊልም አይሰሩም ህንዶች ይህን ከሰሙ በኋላ ፊልም አቁመዋል። ቦሊውድ ፊልም ቱርክ ፊልም አቁመዋል።

የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ ሰባት ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይ፣ ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትተርከው የምታስተምረው፣ መነሻዋ ምንድን ነው የሚለው ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተ ክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ ወስዳቸዋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማሕፀን፣ ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ ሰለስቱ ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። ሰለስቱ ደቂቅ ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ ሰለስቱ ደቂቅ አይደለም፣ አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የእሳት ሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው ሰለስቱ ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል፣ ውጭ ያሉትን ሰዎች አቃጥሎ አይተሃል። ሰለስቱ ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራቡ አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርሊያል ነው። ስለዚህ አይደለም። ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። በዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖቶች ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኢምንትም አናየው በኛ በኩል። ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ ዘወትር የክርስቶስን መከራውን እንሸከማለን። በባህር ቁሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ አርባ መዓልት አርባ ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት ምንም ምን እህሏ ሳይቀምስ አልጾመም? ይህን ያደረገ ክርስቶስ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም? ሀደገ ለነ ማይተቦ ከምትሉ ንህን አሰረ ዚአሁ የእሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን አዎ እንደ እናንተ ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው አይደለም። ሰባት ዓመት እህል ሳይቀምሱ መጾም አይደለም ዘጠኝ ዓመት እህል ሳይበሉ መጾም ይቅርና እስከ አራት ሰዓት መጾም ላንተን ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ህይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራ ዮሐንስ ምዕራፍ 13 ቁጥር አምስት ላይ እንዲህም የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ህይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው ታሪክ ያላት ቅዱሳን ያሏት ይች ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም፣ መከራት ያደርሱበት አጸፋውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን፣ ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተ ክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ አራት ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን፣ እነሱ ያሳድዱናል፣ እኛ ግን ከሀገራችሁ ያናውጻችሁ ከመንግሥተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነ ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን በረከታቸው ይደርልንና በእግዚ እግዚአብሔር ያመኑ በዓለም ያላቸውን ሁሉ ትተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን፣ አሁን ይህን የተናገርከው ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቁመው እንዲጸልዩ ቢያደርጋቸው ምንድን ነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተ ማታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለ ራሳቸው ብቻ ሳይሆን ስለእኛ ስለ አንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅርበልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ። በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሀሳብ ነው። ለአስተማሩ ለመምህራችን ቃለ ሕይወት ያሰማል። ከዚህ ወንድማችን እንደሰማ ነው ዘሎ ቅዱሳኑን መስደብና መንቀፍ ላይ ነው የተገባው። ግን ይህ ወንድም መጽሐፍ ቅዱስን የሚቀበል በመጽሐፍ ቅዱስ የሚመራ እንደሆነ ነው ራሱ የሚናገረው። መጽሐፍ ቅዱስ ውስጥ የመጀመሪያው በኦሪት ላይ የምናገኘው አስሩ የኦሪት ትእዛዛት ናቸው። የመጀመሪያውና ዋናው አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ነው፤ ፈጣሪ እግዚአብሔርን በፍጹም ልብህ ውደደው አምልከው ነው። ሁለተኛው አክብር አባከ ወእመከ፣ አባትህንና እናትህን አክብራቸው ውርዳቸው ነው። ሶስተኛው አፍቅር ቢጸከ ከመ ነፍስከ፣ ባልንጀራ እንደ ራስ አድርገው ውደድ። እንግዲህ ከዚህ ውስጥ ስናነሳ ፍቅረ እግዚአብሔር አለ፣ ፍቅር አቦም የአባትና እናት ፍቅር አለ፣ ፍቅረ ቢጽ የባልንጀራ ፍቅር አለ። ማንኛውንም ሰው እንድንነቅፍ በመጽሐፍ ቅዱስ ውስጥ አልታዘዝንም ማለት ነው። ለምን ከተባለ አባት እናታችን፣ እህት ወንድሞቻችን፣ ባልንጀሮቻችን እንድናከብራቸው ታዘናል። ይሄኛው ግን ምንድን ነው? ባልንጀራንም ከማክበር አልፎ ወዴት ብሏል ማለት ነው። እግዚአብሔር ያከበራቸውን ሰዎች ወደ መዝለፍ ደረጃ ተመጥቷል ማለት ነው። ስለዚህ መጽሐፍ ቅዱስን አያውቅም ማለት ነው። እሱ የመጀመሪያው በሚዛን ላይ ተመዝኖ ወድቋል። ቅዱሳን እኮ ራሳቸው እኛ ቅዱሳንን ብለ ያውቁ ኦሪት ዘሌዋውያን ላይ ያለው ምዕራፍ 19 ያለ ቃል አለ ቅዱሳን ኩኑ ማን ይህ ቅዱሳን አለ እግዚአብሔር እኔ አምላካችሁ ፈጣሪያችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ አለ እግዚአብሔር በባህሪው ቅዱስ አምላክ ነው ቅዱስናው የባህሪው ከዛ በኋላ እግዚአብሔር የቀደሳቸው ያከበራቸው አክብረውት የከበሩት ሰዎች ደግሞ ቅዱሳን ተብለው ይጠራሉ ቅዱስ ማለት ልዩ ክቡር ማለት ነው ከዚህ ከዓለም ርኩሰት ከዚህ ከገቢር ኃጢአት ከዚህ ሁሉ የተለዩ ማለት ነው ከዚህ ከዓለም ርኩሰት ከገቢር ኃጢአት ከዚህ ሁሉ ሲለዩ ወደ ማን ነው የሚቀርቡት ወደ እግዚአብሔር የእግዚአብሔር ቀራቢዎች ማለት ነው ክርስቶስ ራሱ እኔ ድል ነስቸዋለሁ እናንተም ድል ንሱት ባለው መሠረት እሳት አይበላቸውም ከበቁ በኋላ ቅዱሳት፣ ውሃ አይወስዳቸውም ከበቁ በኋላ ቅዱሳት። ምክንያቱም በዓለም ያለውን ነገር ሁሉ ድል ነስተውታል። በመጽሐፍ ቅዱስ ውስጥ ዳንኤል ከአንበሳ ጋር ነበረ። አንበሳ ምግብ የሚፈልግ ነው፣ ከቴም ሰው አገኝቶ ሰባብሮ የሚመገብ ነው። ነገር ግን እሱ ወደ ጉድጓዶ ሲጣል ተቀበሉት ነው የሚለው፣ እንዲያውም እግሩን ይልሱት ነበረ። አቡነ ገብረ መንፈስ ቅዱስ ነብርና አንበሳ ከሳቸው ጋር ነበር አብሯቸው። በዚህ መሰረት ነው እንግዲህ የአቡነ ገብረ መንፈስ ቅዱስን ገርላቸውንም አጠቃላይ ስራቸውን የምንቀበለው። ለምን በመጽሐፍ ቅዱስ ውስጥ ዳንኤል ከአንበሳ ጋር ነበረ። በተፈጥሮ ደረጃ አቡነ ገብረ መንፈስ ቅዱስና ዳንኤል ሁለቱም ያዳም ልጆች ናቸው። ልዩነታቸው ከኛ ከሰዎች በጾማቸውና በጸሎታቸው ከእግዚአብሔር ጋር ባላቸው ቀረቤታ ነው። ቅዱሳኑን የምናከብራቸውና አዋልድ መጻሕፍትን ገድላት፣ ድርሳናትን በዚህ መዝንን ነው የምንቀበላቸው። እስራኤል በሙሉ ተሰብስበው ነበሩ አደለ ሙሴም ነበረ እስራኤላውያን እኮ ለቅሶ ላይ ነበሩ ፈርዖን መታ ተብሎ በቃ ከኋላ በጣም ፈርተው እየተጨናነቁ ነው ግን ሙሴ ባህር ምታ ሲባል መታ ውሃውን ከፍሎ አሻገራቸው ይሄ እኮ ውሃን ምን ድል መንሳት አደለ ታዲያ ሙሴ በውሃ በባህር መካከል እስራኤልን ከፍሎ አሻገረ ብ ገብረ መንፈስ ቅዱስ በውሃ ላይ ቆመው ጸለዩ ሲባል ምንድን ነው ልዩነቱ ምናልባት እሳቸው ወደዚህ ወደ አፍሪካ ምድር ስለሆኑ እንዲህ በጣም የሚገርም ነገር ነው። እውነቴን። ሌላው ስለ አቡነ ተክለ ሃይማኖት ጦር አድርገው በአንድ እግር ቆመው ስለመጸለይ ስለ ቅድስት ክርስቶስ ሰምራ ጦር አድርጎ ስለመጸለይ፣ ሂደን ሂደን እኮ እለተ አርብ ላይ ነው የምንገባው፣ ከስቅል ከእለተ ስቅለት ነው የምንገባው። ለምንድን ነው ያንን ጦር ያደረጉት? የክርስቶስን እኮ በጦር የተወጋውን እኮ መከራውን እያሰቡ እኮ ነው። የቅዱሳን ሂደታቸው መንገዳቸው በአጠቃላይ ከእለተ አርብ የወጣ አይደለም። ያንን እያሰቡ ነው። አንዳንዶቹ ጀርባቸውን እየገረፉ አንዳንዶቹ በጦር እየተወጉ እነዚህ ሰዎች የፈጸሙት ክርስቶስ በዕለት አርብ የፈጸመው የደረሰበትን መከራውን ሁሉ በማሰብ እኮ ነው። መራራ ሐሞት ኮሶ የሚጠጡ የሉም እንዲህ በየለታ እንዲሁ ዝም ብሎ ለማውራት አይደለም። ስለዚህ ባለማወቅ ዝም ብሎ ተነስተው ቅዱሳኑ ሲሰድቧቸው ስንሰማቸው እውነት ለመናገር እኛ እንደ ስጋ ልንናደድ እንችላለን፣ ለእነሱ ግን ትልቅ መቅሰፍት ነው። እኔ ቀላል ምኝ ሊያዩ እንችላሉ። ቀላል አይደለችም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። አቡነ ተክለ ሃይማኖት በመጨረሻ እረፍታቸው ታመው እንደሆነ ይታወቃል። እና ያንን በማንሳት እንደማ ማናናቅ እንደ መዘበቻ በጣም ብዙ ሰዎች ያነሳሉ። ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት ነው ሲሞት በተቅማት በሽታ እንደሚሞት። የአባታችን አቡነ ተክለ ሃይማኖት በሆድ መጠራት ከክብራቸው ዝቅ ያረጋቸው እንዴ? ለምሳሌ ቅዱስ ጳውሎስ ራስ ፍልጠት የሚባል በሽታ ነበረ አይደለ? ያ በሽታዬ፣ እንዲህ ከኔ እንዲወግድልኝ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ብዙ ጊዜ የደጋግሜ እግዚአብሔርን ጠየቅኩት እግዚአብሔርም እንዲህ ሲል መልስ ሰጠኝ ይላል። በሽታው ህመሙ ይበቃኛል ካልክ በየቀኑ የሚጨመርልንም ጸጋ ይበቃህን ቅዱስ ጳውሎስ ራሱን ይታመማል ግን እሱ በልብሱ ቅድም እንዳልነው ድውያን ይፈውሳል። ጢሞቴዎስ ከእግር ልጽናት የተነሳ ሆዱ ድርቀት ይዞት ነበር ይላል። ከጾም የተነሳ ከስግደት የተነሳ የሆድ ድርቀት ገጥሞት ነበር ይላል። ስለዚህ መከራ ቀደም እንዳሉት የሰማይትነት መንገድ ሆኖ የሰማይትነት ክብር የሚያገኙበት ሆኖ ድውያን ሲሆኑ ድውያንን ይፈውሳሉ። ክርስቶስ ድውያን ቢፈውስ ሕይወት የባሕርይ ገንዘቡ ነው፣ አይደንቅም። ታማሚ ሲሆኑ ታማሚዎችን ሲፈውሱ ሟቾች ሲሆኑ ሟቾቹን ሲያነሱ ስናይ፣ በልዎ ለ ወለ እግዚአብሔር ግሩም ግብርከ እግዚአብሔርን ስራ ግሩም ነው በሉት። ለዚህ ነው ክቡር ዳዊት ምን አለ፣ መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳን ላይ አድሮ በሚሰራው ስራ ምንድነዋል? ድንቅ ነው። መዝሙር አራት ላይም እንዲህ ይላል፣ አእምሩ ከመተሰባ እግዚአብሔር፣ በጻድቁ እግዚአብሔር በጻድቁ ላይ አድሮ እንደተገለጠ እንደተመሰገነ እንደታወቀ እወቁ ተረዱ። ስለዚህ አባታችን አቡነ ተክለሃይማኖት እግዚአብሔርን ገለጡ፣ እግዚአብሔርን አከበሩ እሱ ደግሞ እግዚአብሔር ገለጣቸው፣ እግዚአብሔር አከበራቸው። ስለዚህ የቅዱሳኑ ሞት በሰይፍም ይሞት፣ በስቅላትም ይሞት፣ በአንበሳ ተተባብሮ ይሞት፣ ከጉድጓድ ተጥሎ ይሞት፣ የመሞታቸው ምክንያተ እረፍት ነው እንጂ ክብራቸው የሚቀንስ አይደለም። ሰው አይደሉም፣ ሰው እንደሚታመመው ክርስቶስ ለእኛ መከራ ተቀብሎ ይል ህማማት ክርስቶስ እናከብራለን። አይደለም ህማማት የሚባለው የክርስቶስ መከራው ነው፣ ግርፋቱ፣ ችንካሩ፣ መስቀሉ ነው። በፊልጵስዩስ ምዕራፍ አንድ ላይ በስሙ አምናችሁ ልትጠሩ ብቻ አልተጠራችሁም፣ መከራ ልትቀበሉ እንጂ ስለዚህ አባታችን የአቡነ ተክለ ሃይማኖት መጠራት ምንድን ነው? ከክብራቸው ዝቅም ያደርገው? ቅዱሳኑ የራሳቸው የሆነ የሚጠሩበት መንገድ አለ። ስለዚህ አባታችን የመጠሪያ መንገዳቸው ይሆኗል። በሆድመም ታማው ለትንሽ ጊዜያት ለእረፍታቸው ምክንያት ሆኗቸው፣ ይህንን በዚህ ልክ ልንረድ ያስፈልጋለ ማለት ነው። ይህ እንደው ይህንን ሀሳብ ላነሳው ሰውዬ እሱ በምን እንደሚሞት አይቶ ቢናገር በኋላ በጣም ጥሩ ነበር። አሁን ቅድም ካነሳ ነው ጋራ የሚያያዝ አስመስሎ ለመኖር የሚያደርጉት ነገር እንጂ እውነት ሃይማኖተኞች ስለሆኑ አይደለም። እንደ አይነት ሀሳብ የሚያነሱ አሁን ለምሳሌ ቅደም አንበሳ ለዳንኤል ሰገደ እንጂ አልበላውም። እንደገና ደግሞ ወደ ዘመን አዲስ ስንመጣ ክርስቶስ በምሳሌ ያስተማረበት ህፃኑ ቅዱስ አግናጤዎስ በሮማ አደባባይ የሞተው በአንበሳ ነው። አንበሳ ለዳንኤል ሰገደ፣ ዳንኤልን አከበረ፣ ያኛውን ደግሞ ገደለ። ለምን? ሁለቱም ቅዱሳን ናቸው። እያንዳንዳችን የምንሞትበት የራሱ የሆነ መንገድ አለ። በሰይፍ የሚሞተው በሰይፍ ይሞታል፣ በጥይት የሚሞተው በጥይት ይሞታል፣ በእሳት የሚሞተው በእሳት ይሞታል። ስለዚህ ዕለተ ዕረፍትን አስመልክቶ ተነግሯቸው ከሆነ አቡነ ሃይማኖት እንዲሆናል ተባሉ አይደል ልክ እንዲያውም የወባ ትንኝ እንደምትነቅሳቸው ነው የሚናገረው ከዛ በቃ ትንሽ ጊዜ ይታመማሉ ያርፋሉ ተባሉ በተባለው መሰረት ነው ያረፉት እሳቸው ብቻ አምጽተው አይደለም በነገራችን ላይ ወመዊቶ ጻድቅ ኮንንረሲያነ የሚለው አቡነ ተክለ ሃይማኖትን እንዲህ ብሎ ለማንቋሸሽ የተናገረው ሰው አሟሟቱ ከፍቶ ነው የሚሞት ቅዱሳን ሲፈርዱ እጅግ በጣም ከባድ አሁን ቅዱሳንን አያማልዱም ብለው ይናገሯቸዋል አይደል እንዲህ በራሱ እኮ ባለቤት እኮ ቅዱስ ጴጥሮስ እኮ ጠይቆታል ንሕነ ሀደግነ ኩሎ ወተለውናከ ምንተኑ ንረክብ ምን ማለት ነው እኛ ሁሉን ነገር ትተን ተከተልህ በኋላ የምናገኘው ምንድን ነው? ጥያቄ ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ እናንተ፣ ና ሁሉን ትታችሁ የተከተላችሁኝማ እኔ በምመጣበት ሰዓት በአስራ ሁለት ወንበር ላይ ተቀምጣችሁ በአስራ ሁለቱ ነገድ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው ማቴዎስ 19 ስለ አማላጅነት ሁልጊዜ ስንነጋገር እንኖራለን፣ አደል የአማልዳ ላይ አማልደው ይፈርዳል። ቅዱስ ጴጥሮስ አደል ቁልፍ የተቀበለው፣ ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ በምድር የፈታው በምድር የተፈታ ነው። ስለዚህ ይሄ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበ፣ ያነበበና የተማረ፣ የተማረና የተረጎመ፣ የተረጎመና ያመሰጠረ። አንድ አደለም አሁን። ይሄ ሰውዬ ጥራዝ ነጠቀ እውቀት ነው ያዘው ማለት ሰባት ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም፣ መቶ ዓመት ነው እንደው የሚለው። በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሀሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃን ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምረዋል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል፣ ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃን ዓለም ተክለ ሃይማኖትን መዝና አክብራ አስር ማድረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝኖ ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ነው። ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው እንጂ ልዩነት የላቸውም። ስለዚህ መጽሐፍ ቅዱስን በምን መልኩ ተረድተውት ነው? ቅዱሳን ሰዎች የእግዚአብሔርን ሀሳብ ነው የጻፉበት። እግዚአብሔር የነገራቸው መንፈስ ቅዱስ የነገራቸውም። እንደ ሁሌ ትዝ የሚለኝ ነገር አለ እዚህ። መልካ ማርያም ዐፄ ዘርአ ያዕቆብ እንደደረሱት ይነገራል እና ሰላም ለገቦኪ ዘሀመ ለማለወርቅ ክዳኑ በከመ ዳዊት ይዜኑ ብሎ የሚያስደርሰው መንፈስ ቅዱስ ሚስጥር ገታበት ዝም አለ። አሁን እንደዚህ አይነት ሰው ቢሆን የሆነ ነገር ይጨምርበታል ማለት ነው። ዝም ብለው ጠበቁት። እመቤታችን ተገጻ ማርያም ድንግል ለያይቆም ወገሰሱኑ በለይ ነው ያላቻቸው በሀሳባቸው በፍላጎታቸው የጨመሩት ነገር የለም። ስለዚህ መጻሕፍት የሚጻፉት ከእግዚአብሔር መንፈስ ቅዱስ ሀሳብ ገላጭነት ተነስተው እንጂ ዝም ብለው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚሁ አሁን እረፍታቸው ላይ አንተ ያነሳው ማለት ነው ተክለ ሃይማኖት በረከታቸው የደርብንና በዛ ሞቱ ይላል። ግን እኮ ሞታቸውን አውቀዋል። ይሄ ሰውዬ እኮ ሞቱን ያቀ እንኳን አይደለም የራሳቸውን፣ ሞት የደቀ መዛሙርቶቻቸውን እኮ ተክለ ሃይማኖት ሞታቸው ተገልጾላቸው እከሌ እከሌ እከሌ ከኔ ጋር ትሄዳለህ ዛሬ ወደ ክርስቶስ አብረን እንሄዳለን ብለው እኮ የራሳቸውን አይደለም የተማሪዎቻችን ሞት አውቀዋል። ተክለ ሃይማኖት ከክብራቸው አንጻር ግን ማለት ነው ለምን በእንዲህ አይነት አሟሟት ሞ እንደ ሰማይትነት እንዲቆጠርላቸው ማለት ነው። ሙሴ ሰዋት ሆኖ መላይት የቀበሩት ብርሃን አለም ተክለ ሃይማኖት ሌላ በሽታት ሆኖ በዛቸው የሞቱት እንደም እኮ በሽታዋን ሳታስፈቅጂ ከገዳሜ አንድም ሰው እንዳትወስጅ ብለው እኮ የታጠበውን የጸዳውን የበቃውን እንጂ አለበቃው እንዳትነኪ ብለው ያችን በሽታ አውግዘዋት ያችን ትንኛ ማለት መታ የነደፈቻቸውም ማለት ነው። ዘመናቸውን ሙሉ ለክርስቶስ የመሰከሩ የኖሩ አባት ስለሆኑ የሰማይትነት በረከትም እግዚአብሔር እንዲያገኙ ፈቃዱ ስለሆነ ነው። ያችን እንደ ሰማይትነት ነው የተቆጠረችላቸው። ስለዚህ አባታችን አቡነ ተክለ ሃይማኖት ጻድቅም ናቸው፣ ሰማይትም ናቸው። በአምላክ መዝሙረኛው ክቡር ዳዊት በመዝሙር 14 ቅንፍ 15 ላይ እንዲህ ሲል ይናገራል። በድንኳንህ ማን ያድራል? በቅዱስ ተራራ ላይስ ማን ይኖራል? ብሎ ጥያቄ ከጠየቀ በኋላ መንፈስ ቅዱስ ሲመልስለት ምላሹን በሱ ላይ አድሮ፣ ምሎ ያልከዳ፣ ገንዘቡን በአራጣ ያላበደረ እያለ ይሄድና ዘያከብሮሙ ለፈሪያነ እግዚአብሔር እግዚአብሔርን የሚፈሩ ሰዎችን የሚያከብራቸው ሰው በድንኳንህ ይኖራል ብሎ መልስ ሰጥቶታል። ድንኳን መንግሥተ ሰማያት ናት። ድንኳን ገነት ናት። በድንኳን በተመሰለችው በገነት በመንግሥተ ሰማያት ለመኖር እግዚአብሔር ያከበራቸውን ማክበር ይጠይቃል። ዘያከብሮም ለፈሪሃነ እግዚአብሔር። አባታችን አቡነ ተክለሃይማኖት እግዚአብሔርን ወደው እግዚአብሔርን አምልከው በእግዚአብሔር ሕግ የኖሩ ናቸው። ስለዚህ እግዚአብሔር ያከበራቸውን የሚያከብር ሰው በመንግሥት ይኖራል። ያላከበረሳ አጻፋው ምንድን ነው? አይኖርም ነው። በቤት ማን ይኖራል? እግዚአብሔርን ያከበራቸውን ያከበረ ይኖራል ነው። እነዚህ ሰዎች ይብላይን ለራሳቸው እንጂ አባታችን አቡነ ተክለ ሃይማኖት የከበሩ ናቸው። ምክንያቱም ያከበራቸው አክባሪያችን እግዚአብሔር ስለሆነ፣ ሐዋርያው ቅዱስ ጳውሎስ በሐዲስ ኪዳን ከማመኑ በፊት በክርስቶስ ያመኑትን በክርስቶስ የተጠሩትን ያሳድር ነበር። ለስም አጠራሩ ክብር ምስጋና የደረሰውና ክርስቶስ አምላካችን ተገልጦ ምንድን ነው ያለው? በስለት ላይ የሚቆም አካል የሚጎዳው ስለቱ አይደለም። ስለቱ ላይ የቆመው አካል ይጎዳል፣ ይቆረጣል። አሁን ይህ ሰው ስለት ላይ እየቆመ ነው ያለው። ይተክሰሱ መሲያኔ ወይ ታይስሙ ዲበ ነቢያቴ አይል መዝሙረን ክቡር ዳዊት ቀብቼ ያነገስኳቸውን ያከበርኳቸውን አትንኩ፣ በነቢያቱ ላይም ክፉ ቃልን አትናገሩ። አቡነ አባታችን ተክለሃይማኖት ያከበራቸው እግዚአብሔር ነው። ይትግሥሡ መሲያኔ ክቡራኖችን አትንኩ ነው። ከነካምና ይቆረጠ። ምክንያቱም ስለት ላይ ነው እየቆመ ያለው። ልቡና እግዚአብሔር ይስጠው ባት ፈልጋለሁ። እዚሁም ላይ ቅዱስ ያረደጉ ምን ይላል ዘ ያስ

ለባህር የብሰ ተከዚኒ ሀለፉ በእግር ብሎ ቅዱስ ያሬድም አሁን እስራኤላውያንን ባህሩን የብስ አድርጎ አሻግሯቸዋል። ይህንን ስንል እግዚአብሔር ያደረበት ሰው ሁሉን ማድረግ ይችላል። ዛሬም ቢሆን አባቶቻችን ተአምር ሲያደርጉ ይኖራሉ። በዚህ የሚገደብ አይደለም። ስለዚህ ቅዱስ ያሬድም አመስጥሮ ተናግሮታል ማለት ነው።